ውሻ ሲጮህብን ወይም ደግሞ ስንገድል ካየን ዛር መንፈስ ነው፣ የቤተሰብ በአዳም ልኮ የሚመለክ በአዳም ልኮ ነው። ስለዚህ ሲያባርረን ወይም ደግሞ ሊነክሰን ሲመጣ ሲነክሰን ካየን የሆነ ችግር ሊፈጥርብን ወይ ጉዳት ሊያመጣብን ስለሆነ ጥንቃቄ ማድረግ እንዳለብን የሚያሳየ ውሻ። እንደዚሁ ደግሞ አንዳንድ ጊዜ በሁለት መልክ ይገለጻል። የዝሙት መንፈስም ነው ውሻ። እንደገና ዛርም ሆኖ የሚገለጥበት ጊዜ አለ። እንደ ሁኔታው ነው፣ እንደ ከለራቸው ነው። ስለዚህ ዘንዶውን በህልም ማየት የቤተሰብ በአዳም ልኮ ይመለክ የነበረ ቤተሰብ ውስጥ ካደጉ ወይም እንደዛ ከሆነ ያንን እንደገደሉት እንዳሸነፉት፣ ወይም ደግሞ መግደል ማሸነፍ እንዳለብን ወይም ደግሞ የዲያብሎስን ስራ ከእኛ ውስጥ በንስሐ ሚሆን በጸበል ማስወገድ እንዳለብን ማሳያ ነው። ሁለተኛ ደግሞ ለቤተ ክርስቲያን ጭቃ ውስጥ ይገባሉ እና የሆነ ነገር ሌላ ውስጥ እና ከዛ ወጥቼ ነጭ ለብሴ የቁርባን የሚቆርቡበት ቤተክርስቲያን፣ ነጭ ለብሴ ሚንኬል ቤተክርስቲያን ተራ ሁለተኛ ጊዜ አለው ማለት ነው። ከዛ ቁርባን ሲቀበል ደግሞ ይሄ በጣም ጥሩ ነገር ነው። ቁርባን መቀበል ማለት ስለ ነፍስ ጉዳይ ዘላለማዊ የሆነውን ሕይወት ማሰብ እንዳለብሽ እና ብዙ በህልም መቁረብ ማለት በእውን ቀጥታውን ሄደሽ ንስሐ ገብተሽ ቁረቢ ሳይሆን ስለ ዘላለማዊ ህይወት ማሰብ እንዳለብሽ እና ምድራዊ ነገር እያሰብሽ ስላስቸገርሽው ይሄም አለ ይሄንንም አስቢ የበለጠውን አብላጫ ያለውን ነገር አስቢ ማለትም ጭምር ነው እና ብዙ ሰዎች ከበሽታቸው ለመዳን ጸበል ቦታ ወይ ጸሎት ምናምን ብዙ ነገር ሊያደርጉ ይችላሉ እና የነፍስን ጉዳይ ረስተን ዝም ብለን ስለ ምድራዊ ነገር ብቻ እግዚአብሔርን ስንጨቀጭቀው ይሄ ነገር እኮ አለ ብሎ እያስታወሰ ነው ማለት ነው ህልም ምንድን ነው? በህልም ሕፃን ጡት ማጥባት ምንድን ነው ይላል። ሕፃን ጡት ስናጠባ ካየን ሴቶች ከሆናችሁ ስላለፈው ታሪካችሁና ስለ ድሮ ስለ ጥንት ማንነታችሁ ማወቅ የሚገባችሁ ነገር አለ። የስላሴ አባቶች ሲፈቱት የስላሴ ልጅነት ያገኘንበትን ጊዜ ማሰብ አለብን ስለ ልጅነታችን ጡት ማጥባት ማለት ደግሞ ቃሉን መማር የእግዚአብሔር ቃል መመገብ ማለት ነው። እንደዛ አሳጥረሽ ስለነገርሽኝ ነው። ህፃን ጡት ማጥባት ማለት የራስን ማነት ማባበል ወይም ደግሞ የሆነ ልንንከባከበው የሚገባን ወይም ልንጠብቀው የሚገባን አንድ የሆነ ደካማ ጎን አለን እና በጣም ጥንቃቄ ልናደርግበት የሚገባ ነገር አለ የእግዚአብሔር ቃል መመገብ እንዳለብን የሚያሳየው እኔ ህልም አይቼ አላውቅም ጨራሹ ምንም ነገር አላውቅም ይላል። ኃጢአት ስለበዛ ነው ወይስ በእግዚአብሔር መልሱልኝ ይባካችሁ ይላል። ማን ነው የሚለው? ተመስገን አምላኬ የምትልነች ህልም ለማየት ብለን አስበን አንተኛም ግን ብዙ ጊዜ ስጋችን በጸሎት በጾም በስግደት ወይም በሆነ ጉዳይ ከደከመ ከተጎዳ ማታ ማታ ህልም የማየት እንትናችን ሰፊ ነው ህልም የማየት እድላችን ግን ጸልየን ስንተኛ ከእግዚአብሔር ነው የሚሆነው። ጸልየን ስንተኛ ከማን ይሆናል? ከእግዚአብሔር ይሆናል። መልእክትም ይሆናል። በዙሪያችን ያሉትን ጠላቶቻችን ምን እንደሚያደርጉብን ሊያሳየን ይችላል። ጠባቂ መላካችን ነው ይህን የሚጠቁመው። ሳይንሱ ምን ይላል? ህልም ለማየት ሆን ተብሎ ለማየት ተብሎ መተኛት ይቻላል። ዛሬ ማየት አልፈልግም ካላችሁ አለማየት ይቻላል። ማየት ከፈለጋችሁ ማየት ትችላላችሁ ብሎ ሌላ አይነት ሀሳብ ውስጥ ይመጣል ግን ማየት ፈልጋችሁም እንኳ ራሱ እናንተ እንዲህ አይነት ህልም ማየት ፈልጋለሁ ብላችሁ ያንን ህልም አይደለም የሚያሳያችሁ። አሁን ዲያብሎስ ከሆነ የእናንተን ሀሳብ አድርጎ እንድትደነቁና በትክክል አይምሯችሁ እንድትከተሉ የተሳሳተ ነገር ውስጥ እንድገቡ ሊያደርገው ይችላል። ግን አንድ ሰው ቀን ሲያስበው የነበረውን ቀን ሲያየው ሲያቅደው ሲያስበው የነበረውን ነገር ማታ የሚያየው ስጋዊ የሆነ ማንነት ውስጥ ስንሆንና በምግብም ብቻ ወይም በዓለማዊ ድካም ብቻ ምንኖር ከሆነ ነው። ከእግዚአብሔር የሆነ መልክት ከሆነ ግን ጾመን፣ ጸልየን፣ ሰግደን ስንተኛ ያሳየናል። ሳይንስን የሚያሸንፈውን አንድ ነገር ልንገራችሁ። ምንድን ነው ለምሳሌ የሆነ ተራራ ስንዘል፣ ስንሄድ፣ ስንሮጥ የሆነች አውሬ መታ ስትነክሰን፣ ድራማቲክ የሆነ ነገር አየን። እንዴት የሰው ልጅ አስቦና አቅዶ እንዲ አይነት ድራማ በእንቅልፍ ልቡ ሊያይ ይችላል። አቅዶና አስቦ ይህን ሊያይ አይችልም። ስለዚህ ከኛ ውስጥ ሌላ አካል አለ፣ ድራማ አድርጎ የሚያሳየን ይህንን በስነ ስርዓቱ ድራማ አድርጎ ለእኛ ትምህርት እንዲሆን አድርጎ እንድነቃ አድርጎ ጥቆማ የሚሰጠን የሆነ ኃይል አለ። እሱ መልአክ ነው፣ የሚጠብቀን መልአክ ለእያንዳንዳችን በውሏችን አረብ ሀገር ያሉት በአረብ ሀገር በባህላቸው አውሮፓ ሀገራት በአውሮፓ እንደየሀገራቸው እንደየዘመናቸው እንደየጊዜያቸው ባሉበት ቦታ በሚገባቸው መልኩ ያሳያቸዋል እና ህፃናት እንደ ህፃን እንደ መጫወቻ እንደ ተለያዩ ነገሮች አዋቂም ደግሞ በውሎ በሚገባው መልኩ ያሳያል። የማይመለከተኝን ህልም የምናይ ከሆነ የሌላ ሰው መንፈስ እኛ ጋር ገብቶ ሌላ ነገር እያሳየን ነው ማለት ነው። እያጋራን ነው ማለት ነው። ብዙ ጊዜ እኔ የማይመለከተኝን ህልም ያለው ትላላችሁ። ግን የማይመለከተኝ ህልም ሳይሆን እኛ ውስጥ ካለው በአድ መንፈስ አንፃር ያ ሰው የሚያየውን እኛም እያየን ስለሆነ ነው። እሺ ወደ ጽሁፉ ልግባ። በህልም ኤፍታ ሙሉ ወይም ወለተ ማርያም የምትባል መምህር በተደጋጋሚ ድመት አያለው። አንድ ጊዜ በጣም ወገቧ የተቆረጠ ጥቁር ድመት አየሁኝ ነው የሚለው። እንግዲህ ወገቡ የተቆረጠ እንስሳ ድመት ማየት ቁርጥ ውሳኔ ወስናችሁ ከአጠገባችሁ ልታርቁት የሚገባ አንድ የሆነ የሚመጠምጣችሁ ቅርብ ሰው አለው። ድመት በሚለው ነው የምወስድላችሁ። ድመት ከእናንተ አጠገብ ያለ አብሯችሁ የእናንተን ጥቅማጥቅም የሚበላ የሚወስድ የእናንተ የሆነውን ነገር የሚጋራ ሰው ማለት ነው። ወገቡ ሲቆረጥ ካያችሁ አንድ የሆነ ጣም የተናደደበት ጨርሶ ተስፋ የቆረጠበት ጉዳይ አለ። ከእናንተ ላይ ሲሄድ ካያችሁት እንኳንም ይሄደላችሁ። ሲመጣ ካያችሁት ግን ጥሩ አይደለም ማለት ነው ትርጉሙ አባቴ ሌላ ሚስት ሸሄድ ቅድም ፈትቼዋለሁ፣ እኔም ህልማ ላይ የሚላል አጫጭሮቹን አልፋችኋለሁ። ኃጢአት አንድ ነገር አትደጋግሙ ባካችሁ። ምንድነው ኮፒ ፔስት ማድረግ? በህልሜ ያየሁት መምህር፣ ሁለቱንም እግሬን እባብ ነከሰኝ፣ ውስጥ እግሬን ምንድን ነው ይላል። ሁለቱን እግርሽን እባብ ከነከሰሽ መፍትሄ ያጣሽበት አንድ የሆነ ስራ ወይም የሆነ ጉዳይ ውስጥ ነሻለሹ ማለት ነው። ስለዚህ ሰው ማማከር እርዳታ ያስፈልግሻል። አንድ እግር ቢሆን እንደምንም ብለሽ ተነስተሽ በመንፈሳዊ ህይወትም ለመብርታት ወይም በአለማዊ በሆነ ገንዘብ በምንም ለመጠንከር መሞከር ይቻል ነበር። ሁለት እግርሽ ከሆነ ግን እርዳታ ያስፈልግሻል ማለት ነው። የቤተሰብ የባዕድ አምልኮ፣ የዛር መንፈስ፣ ሁሉም ነገር ዘጋግቶብሻል። እባብ መሆኑ ያ ነው። ሁሉ ነገር ስለዘጋጋብሽ የጸልዩልኝ የማለት እርዳታ ያስፈልጋል። ደስታ ይላል። ስምሽ ክርስትና ስምሽን ጻፊላቸውና፣ ስምሽን ወስደው እንዲጸልዩ አድርጊ። በጣም ከባድ ችግር ውስጥ እንዳለሽ ነው የሚያሳየው። ከባድ ችግር ውስጥ ነሻለሹ። መንከስም በራሱ ሁለት እግርን መንከስ በራሱ በሄድሽበት ቦታ ሁሉ ላይሳካልሽ አድርጎ እየዘጋጋብሽ እንደ የሚያሳየው እራስሽን ጠብቂ። እኔ ህልማ ላይ የምጨራሽ ምንም ነገር ይህ አንድ ነገር መደጋገም ምን ያደርግላችኋል ባካችሁ። Isso. እሺ ዘይድ ወለተ ማርያም ማራናታ የምትባል እህት፣ እኔ መምህር፣ ዛሬ በህልሜ የሆነ እርሻ ቦታ ሄጄ ስራ ለመስራት አስቤ ጫማሽን አውልቂ ይሉኝ ይሉኝና ሳወልቀው ሁለት ጫማ ነው አንዱ ጥቁር ሁለት አይነት ነው ለማለት ነው። ጫማ እንደለም ሁለት አይነት ጫማ ነው። አንዱ ጥቁር ነው፣ ከላይ ያለው ከውስጥ ያለው ነጭ ነው። ፍታልኝ። ምንድን ነው ከላይና ከውስጥ ማለት አንዱ ጫማ ነው ከላይና ከውስጥ ወይስ ሁለቱም ነው? ይቅርታ አፈችልኝ። ሁለት የተለያየ እግር ማለት ሁለት የተለያየ ከለር ያለው ጫማ ማድረግ ጥሩ አይደለም። በህልም ግን አንዱ ጫማ ላይ ከሆነ ሁለት አይነት ከለር ያለው አንድ ሊፈታ የሚገባው መንፈሳዊ ህይወት አለ ማለት ነው። አንድ ጫማ ላይ ከሆነ፣ ሁለት ጫማ የተለያየ እግር ከሆነ ግን በትዳር ላይ ከሆን ከባለቤቶች ጋር ወይም ከቤተሰቦች ጋር በእርግጥ ያው ጫማ ብዙ ጊዜ ትዳር ነው፣ ጓደኛ ነው፣ እጮኛ ነው እና ልታስቢበት የሚገባ አንድ አይነት ለማድረግ የሚገባ ነገር አለ። አለበዚያ ግን የኔ ነው ብለሽ ተስፋ አታድርጊ። ይሄ ሰው ማለት ነው በጣም የተለያየ አለም ውስጥ ነው ያላችሁት፣ የተለያየ ሁኔታ ውስጥ ነው ያላችሁት። አንዳንድ ጊዜ አንዱ ጫማ ክሬ ያለው አንዱ ጫማ ክሬ የሌለው አንዱ ዝም ብሎ ጥልቅ የሚደረግ አንዱ ደግሞ የሚታሰር ጫማ አድርገው የሚሄዱ ሰዎች የሚያዩ አሉ። አንድ ግ ጥርስ ሲወልቅ ካየን የፊት ጥርስ ከሆነ ቤተሰብ ልጅ፣ መንጋጋ ጥርስ ከሆነ አባወራ። ሲሰበር ደግሞ መታመም ነው መለያየት ነው ጥርስ ሲሰበር። ጥርስ ሲንቀጫቀጭ ካዩ ደግሞ የቤተሰብ ረብሻ ነው ብጥብጥ ነው ይባላል። ልክ እንደ እንግዲህ ውሻ ብዙ ጊዜ በዝሙት መንፈስ ነው የሚመሰለው። እንደገናም ደግሞ በዛር መንፈስ ይመሰላል። ግን የዝሙት መንፈስ መሆኑ በከለሩ ነው የሚታወቀው። ቀይ ውሻ ከሆነ የተቆጣ ዛር አለ ማለት ነው። ነጭ ውሻ ከሆነ እና እንደ እናቶቻችን ፍቺ የረሳሽው ስለት አለ ማለት ነው። የነከሰሽ ጥቁር ውሻ ከሆነ የቤተሰብ የዛር መንፈስ ከቤት ውስጥ በጣም የተጣላው ነገር አለ ማለት ነው። የዝሙት መንፈስ ከሆነ ግን ቡችላ ውሻ ለምትሆነው ምንም ከለር ይኖራት ቡችላ ውሻ ነው የምትሆነው እና ቅርብ ጊዜ የመጣ መንፈስ እንደሆነ ያስታውቃል። የቆየ ትልልቅ ውሻ አብሮ የኖረን ዛር ነው የሚያሳየው እና የውሾቹ እድሜና ከለራቸው ባህሪውን የመንፈሱን ባህሪና የመንፈሱን አይነት ይነግራል።